በስማ በወልዶ መንፈስ ቅዱስ አህዱ አምላክ አማስር ወሰቡ ለመስከረም በዛት ይለት በዓሉ ለመስቀል ክቡር ዘግዚነ ኢየሱስ ክርስቶስ ለሁሉቱ ስባት አንድ አምላክ በሚሆን በአቦል በመንፈስ ቅዱስ ስማስር መስከረም 17 በዘች ቀን ክብር ጌታችን ኢየሱስ ክርስቶስ የተሰቀለበት ለከበረ መስቀል በዓሉ ነው። ይህም የጻድቁ ንጉሥ በየቆስጠንጢኖስ ናት ንግሥት ከተሰወረበት የገለጠችው ነው። የጎልጎታን ኮረብታ ባስጠረገች ጊዜ የከበረ መስቀልን አገኘችው። ታላቅ ኮረብታም የሆነበት ምክንያት እንዲህ ነው። ብዙዎች ድንቆች ታምራት ክብር ይግባውና ከጌታችን ኢየሱስ ክርስቶስ ከመቃብሩና ከመስቀሉ የሚገለጡ ሆነው ሙታን ይነሱ ነበርና እና የጎበጡ በሽተኞች ሁሉ ይፈወሱ ነበር። ስለዚህም አይሁድ ተቆጡ። እንዲህም ስርዓትን ሰርተው አዘዙ። በይሁዳ አገር ሁሉና በኢየሩሳሌም ቤቱን የሚጠርግ ሁሉ ወይም አፈር ወይም ጎድፍ ጎድ ጉድፍ የሚጠርግ በናዝሬቱ ኢየሱስ መቃብር ላይ ይጥል ዘንድ። እንዲህም እያደረጉ ሌኒ ንግስት እስከመጣች ድረስ ከ ሶስት መቶ አመት በላይ ኖሩ። እርሷን በመጣች ጊዜ ክብር ይግባውና የጌታችን ኢየሱስ ክርስቶስ መቃብርን እስካሳዩ ድረስ አይሁድን ይዛ አሰቃየቻቸው። ያንንም የኮረብታ እስከጠረጉ ድረስ አስገደደቻቸው። ከተቀበረበት ተገልጦ ወጣ። ውብ የሆነች ቤተ መንግስትም ተሰራች። በዚህች ቀንም አከበሯት። ለመስቀሉን በዓልን መስከረም 17 ቀን አከበሩለት። የክርስቲያን ወገኖች ሁሉም ከሀገሮቻቸው ከመምጣት ክብር ይግባውና ለጌታችን ኢየሱስ ክርስቶስ የትንሣኤውን በዓል እንደሚያከብሩ ለመስቀልም ታላቅ በዓልን የሚያከብሩ ሆኑ። ክርስቲያኖችም በጎዳና እየተጓዙ ሳሉ ስሙ ይስሐቅ የሚባል አንድ ሳምራዊ ሰው ከእርሳቸው ጋር ነበር። ከእርሱም ጋር ብዙዎች ሳምራውያን ነበሩ። ይህ ይስሐቅም የክርስቲያን ወገኖችን ለምን በከንቱ ትደሰታላችሁ? ለእንጨትስ ልትሰግዱ እንዴት ትሄዳላችሁ? እያለ ይሳለቅባቸው ነበር። ክርስቲያን ወገኖችም ስሙ አውዶኪስ የሚባል አንድ ቄስ አለ። ህዝቡም በጎዳና ሲጓዙ የሚጠጡት ውሃ አላገኙም ነበር እና ተጠሙ። ወደ አንድ ጉድጓድ ሄዱ። በውስጡም መሪር የሆነ እና የገማ ውሃ አገኙ። እጅግም በውሃ ጥማት ተሰቃዩ። ይሳቅም እጅግ ይሳለቅባቸው ጀመረ። የቀናች ሃይማኖት ካለቻችሁ ይህ የገማና የመረረ ውሃ ተለውጦ እስቲ ጣፋጭ ይሁን ይላቸው ነበር። ከሲሳውዶኪስም በሰማ ጊዜ መንፈሳዊ ቅናትን ቀንቶ ከዚያ ሳምራዊ ይሳቅ ጋር ተከራከረ። ያሳምራዊም በመስቀል ስም የታምራት ኃይልን ካየሁ እኔ በክርስቶስ አምናለሁ አለ። ያን ጊዜም ከሲሳውዶክስያ በዚያ በገማ ውሃ ላይ ጸለየ። ውሃውም ወዲያውኑ ጣፋጭ ሆነ። ከእርሱም ሕዝቡ ሁሉ እንስሶቻቸውም ጠጡ። ሳምራዊ ይሳቅ ግን ከተጠማ ጊዜ በረዋት ከያዘው ውሃ ሊጠጣ ፈለገ፣ ግን ገምቶ ተልቶ አገኘውና መሪር ለቅሶን አለቀሰ። ወደ ከበረ ቄስ አውዶክሲ መጥቶ ከእግሩ በታች ሰገደ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስማምን፣ በከበረ ቄስ በአውዶኪስ ጸሎት ጣፋጭ ከሆነው ከዚያ ውሃም ጠጣ። በዚያም ውሃ ውስጥ ታላቅ ኃይል የሚሰራ ሆነ። እርሱ ለአማንያን የሚጣፍጥ ሲሆን፣ ለካህዲያንና ለአረማውያን የሚመር ሆነ። በውስጡም የብርሃ ሰላን መስቀል ታየ። በአጠገቡም ውብ የሆነች የማ ያማረች ቤተ ክርስቲያን ሰሩ። ሳምራዊ ይስሐቅም ወደ ኢየሩሳሌም ከተማ በደረሰ ጊዜ ወደ ኤጲስቆጶሱ ሄዶ ከቤተሰቡ ጋር የክርስትና ጥምቀትን ተጠመቀ። የከበረ መስቀልም ዳግመኛ የተገለጠበት መጋቢት አስር ቀን ነው። ዜናውንም በዚህ ቀን ጽፈናል። ምእመናን በታላቁ ጾም መካከል በዓሉን ማክበር ስላልተቻላቸው በዓሉን ቤተ ክርስቲያኑ በከበረችበት ቀን አደረጉ። ይህም መስከረም 17 ቀን ነው። በዚህም ቀን አስቀድሞ ከከበረ መቃብር ክብር በንግስት ሌኒ እጅ የተገለጠበት ነው። በመስቀሉ ውላዳንን ለእግዚአብሔር ምስጋና ይሁን ክብር ምስጋና ገንዘቡ ነውና ለዘላለሙ። ሰላም ለፀይ ወጽላሎተ ህብሩ ዘተፈልጠ እምበትረ ሙሴ ነቢይ ዘብትረ ግብፅ መስቀል ክርስቶስም ካይድ እስከ ብዙ ብዙሃን ሜጠ ስቴ ምእመናን ከወይነ መሪር ወለጠ መኑ ህዝብ ጽጌያተ ሶጠ ሰላም እብል ላውዶክሲያ ቀሲስ አመ እምሃገሩ ወቤ ለቤቱ ለበዓለ መስቀል እየሰ ምስለ ሳምራዊ በፍና ሀበ ተበአበሰ ተበአሰ በፂወ ጸሎቱ ምረረህ ማይ ፈወሰ ወበሃይማኖቱ አይመነ ብዙሃን ነብሰ በዚችም ቀን የከበረች ሮማዊ ታኦግ ንስጣ አረፈች። ይችም ቅድስት በደጋጎች ነገስታት በአኖሬዎስና በአርቃዴዎስ ዘመን የነበረች ናት። እዚያም ወራት የህንድ ንጉሥ መልክተኞች እጅ መንሻ ይዘው ወደ ንጉሥ አኖሬዎስ መጡ። በሚመለሱም ጊዜ ይችን ድንግል ታወግ ንስጣን አገኟት የምታነበው መጽሐፍ በእጇ ውስጥ ነበር ወደ አገራቸውም ነጥቀው ወሰዷት ለህንድ ንጉስ ሚስቶችና ቤተሰቦችም የምትጠበቅ ሆነች በአንዲት እለትም የንጉሱ ልጅ አስጨናቂ በሆነ ደው የታመመ የከበረች ታወግስጣን ወስዳ በብብቷ ታቅፋ በመስቀል ምልክት አማተበችበት በዚያንም ጊዜ ዳነ ከእርሷ ስለተገኘው ታምር የዚች የከበረች ድንግል ታወግንስጣ ዜናዋ በሀገሩ ሁሉ ተሰማ ከዚያችም ቀን ወዲህ በእነርሱ ዘንድ እንደ እመቤት እንጂ እንዳገልጋይ አገልጋይ አልሆነችም። ከዚህም በኋላ የህንድ ንጉሥ ወደ ጦርነት በሄደ ጊዜ ጉም፣ ጭጋግ፣ አውሎ ነፋስና ጨለማ በላዩ መጣ። ንጉሱ ግን የከበረ ክናወግ ንስጣ ስታማትብ ስላየ በመስቀል ምልክት ማባተብን ያውቅ ነበርና ያን ጊዜ በጭጋጉ በጉሙ በጨለማውና በጥቅሉ ነፋስ ላይ በመስቀል ምልክት አማተበ። ወዲያውኑ ፀሐይ ወጣ፣ ታላቅ ጸጥታም ሆነ። ጠላቶችንም በዚሁ የመስቀል ምልክት ድል አደረጋቸው። እጅግም ሳለው አለው። ንጉሱም ከጦርነት በተመለሰ ጊዜ ለከበረች ታወግ ንስጣ ከእግሯ በታች ሰገደ። እርሱንና ቤተሰቦቹን ሁሉ የአገሩንም ሰዎች የከበረች ክርስትና ጥምቀትን ታጠምቀው ዘንድ ለመናት። ቅድስት ታወግ ንስጣም እንዲህ አለችው፣ ይህን አደርግ ዘንድ ለእኔ አይገባኝም። የሚያጠምቃችሁን ካህን ይልክላችሁ ዘንድ ወደ ንጉስ አኖሬዎስ ላኩ። ያን ጊዜም ከወገኖቹ ጋር የሚያጠምቀውን ካህን እንዲልክለት የህንድ ንጉስ ወደ ንጉስ አኖሬዎስ መልክተኞችን ላከ። ንጉስ አኖሬዎስም ልመናውን ተቀብሎ የሚያጠምቀ ቸውን ቄስ ላከ። ቄስም አጠመቃቸው። መስዋዕትንም ቀድሶ ክብር ይግባውና የጌታችን የኢየሱስ ክርስቶስን ጋውንና ደሙን አቀበላቸው። እግዚአብሔርንም የምትወድ የከበረች ድንግል ድንግል ታወግንስጣ እጅግ ደስ አላት። ያንንም ቄስ መንፈሳዊ ሰላምታ ሰጠችውና ከእርሱ ቡራኬ ተቀበለች። እርሱም ከእርሷ በረከትን ተቀበለ። ከዚያም በኋላ ለራሷ ገዳም ሰራች። ብዙዎች ደናግልም ተሰበሰቡ። የምንኩስና ልብስንም በመልበስ ወደ እርሷ መሆንን ወደዱ። እርሷ እመምኔት ሆነች። ታሪካዊ ቄስ የክርስትና ጥምቀትን ካጠመቃቸው በኋላ ወደ ንጉሳን ወሬዎስ ተመልሶ የህንድን ሰዎች እንዳጠመቃቸውና ክብር ይግባውና ወደ ክርስቶስ ሃይማኖት እንደገቡ ነገረው። ንጉሳን ወሬዎስም እጅግ ደስ አለው። የሮሚ አገር ሊቀ ጳጳሳት ሚን ባህታዊ ኤጲስ ቆጶስ አድርጎ እንዲሾምላቸው አዘዘው። እርሱም ኤጲስቆጶስነት ሹሞ ለህንድ ሰዎች ላከላቸው። እጅግም ደስ አላቸው። ከዚህም በኋላ ታላቅ ቤተ ክርስቲያን ሊሰሩ ጀመሩ። ምሰሶዎችንም በፈለጉ ጊዜ አላገኙም። በዚያም አካባቢ ታላቅ የጣዖት ቤት ነበረ። በውስጡም ያማሩ ምሰሶ አሉ። ድንግሊቱ ታወግንስጣም ክብርግባውና ግባውና ጌታችን ኢየሱስ ክርስቶስ በብዙ በማልቀስ ለመነች። ያንጊዜ ጊዜ ምልያ ምሰሶች ከጣዖት ቤት ፈልሰው አናጢዎች ከሚሹት ቦታ በቤተክርስቲያን ክርስቲያን መካከል ተተከሉ። አማንያን ሁሉ ክብርግባውና ግባውና ጌታችንን ኢየሱስ ክርስቶስን አመሰገኑ። ጣዖትን ሲያመልኩ የነበሩም ጣዖቶቻቸውን ሰብረው ክብር ግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት ተመለሰው ገቡ። በዚያችም አገር ታላቅ ደስታ ሆነ። ቅድስት ድንግል ታወግንስጣም ተጋድሎዋን ከፈጸመች በኋላ እግዚአብሔርንም አገልግላ ደስ አሰኝታ በዚያ ገዳም በደናግሉ መካከል በሰላም በፍቅር አረፈች። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ የማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ ሰላም እብል። ለታወግ ንስጣሃ ሮማዊተ በስምረተ አምላክ ዘኮነት ብሔረ እንደኬፍ ፍንውተ ወሰበሶ ከበት ውስጤታ ዘመስቀለ ክርስቶስ እምነተ ዘኮኖሙ በቅድመ ጸር ለሰባዚ አሃ ትምህርተ ወበመቃብራ ካይበ ብርሃኖ ከሰተ። በዚችም ቀን ለአባቶች ሊቃነባ ጳጳሳት 14ተኛ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባት ዲዮናሲዎስ አረፈ። ይህንንም ቅዱስ ንጉስ ዳኬዎስ ሊገድለው ፈልጎ ነበር፣ ግን እግዚአብሔር ሰወረው። ይህም አባት ብልህ አዋቂ ስለነበረ ብዙዎች የቤተ ክርስቲያን መጻሕፍትን ተረጎመ። በዘመኑም በሮም ንጉስ በካሃዲ ዳኬዎስ እጅ ቅዱስ መርቆሪዎስ በሰማዕትነት አረፈ። ሁለተኛም ሰባቱ ደቂቅ ሦስቱ 372 ዓመት አንቀላፍተው ነቁ። ይህም ለጣዖታት ሊያስገድዳቸው በፈለጋቸው ጊዜ ዜ ከዳኪዎስ ፊት የሸሹ ከኤፌሶን አገር ከታላላቆች ተወላጆች ወገን የሆኑ ናቸው። ዳግመኛም በዘመኑ የመነኮሳት አለቃ ገዳማትን የሰራ የግብፃዊው ታላቅ እንቶኒዎስ ለመጀመሪያ ጊዜ መነኮስን ሆነ። ይህም ቅዱስ ዲዮናሲዎስ በሊቀጵጵስናው ሹመት 12 ዓመት ኖረ። መንጋዎቹንም በትክክል በፍቅር አንድነት ጠበቃቸው። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለከ ዲዮናሲዮስ አቡነ ሊቀ ጳጳሳት ሰዓት በጽድቅ እንተ ትሰመይ ካህነ ደቂቀ ኤፌሶን ነሙ በብሬት ከድኑ ናነ ወመዋይሊ ከመርቆሬዎስ ተኮነነ ወመነ ኮሰ እንቶኔ ወስኮነ። በዝችም ቀን የሊቢባ የኪርያኖስ የወስጤና የቴክስ ነፍሴ መታሰቢያቸው ሆነ። እግዚአብሔርን በጸሎታቸው ይማረን ለዘላለሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 18 በዝች ቀን ወንጌልን የሚሰብክ የሃይማኖት መምህር አባታችን የወስጣት የወሳረፈ በዝችም ቀን የጻድቁ ንጉሥ የቆስጠንጢኖስ እናቱ ለሆነች ሌኒ መታሰቢያዋ ሆነ። በዝችም ቀን የደብረ ጽጋግ መምህር አባ ኖር ወር የወሳረፈ በረከቱ ከኛ ጋር ትኑር። ለዘላለሙ በዝችም ቀን በከሃዲው ዲዮቅልጥያኖስ ወስጅ ሌላው ቅዱስ መርቆሪዎስ በሰማይትነት አረፈ። በዚችም ቀን የከበረ የመስቀል በዓል ነው። በዚችም ቀን መስተጋድል የሆነ ግብፃዊ ሊቀያይቆብ አረፈ። በዚችም ቀን የቀሲስ እስጢፋኖስ እና የሰማይት ነኪጣ መታሰቢያቸው ነው። በዚችም ቀን የከበረ ሐዋርያ ቶማስ ዘህንድ በህንደኪ አገር ላደረገው ታምር መታሰቢያ ሆነ። ዛቅረብ ኩማይሌተ አዘኪሬ ላፈምንደተጸምዱከ ዘልፈለላአነብተወከብ ዘርዴቴ መጽ

ጌታ አምላክ በመሆን በአቦል በመንፈስ ቅዱስም ቅድመ ዓለም የነበረ ዓለማትንም ወደ ፊት አሳልፎ የሚኖር እርሱ ነው። በመስቀል ቀን የሚነበብ የተአምረ መስቀል ይህ ነው። የመስቀሉ በረከትና ረድኤት በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። በአሮን በትር ማርያም ተመሰለች። በአበባዋ ደግሞ በአንበሳ የተመሰለ አማኑኤል ዋህድ ወልደ እግዚአብሔር እርሱ በቤተልሔም የተወለደው በቀራንዮ የተሰቀለ በጎልጎታ የተቀበረ የተነሳ በታላቅ ምስጋና ወደ ሰማይ ያረገ ነው። በመስቀሉ ኃይል አይላፈ እስራኤልን የመራ እርሱ ነው። በዚህ መስቀል ነቢያትና ሐዋርያትን ሰበሰባቸው። በዚህ መስቀል ጻድቃንና ሰማዕታትን ጠበቀ። በዚህ የመስቀል ኃይል ጎልማሶችን ያስራል፣ ሽማግሌዎችንም ይደግፋል፣ ሕፃናትንም ያሳድጋል። በመስቀሉ ኃይል ጌታ ኢየሱስ ክርስቶስ እንደ ዓይንህ ብሌን ጠብቀኝ፣ በስምህም አድነኝ። አንድ አምላክ በምሆን በአቦል መንፈስ ቅዱስ ስም ሳምኬት እኔን ከሞትና ከክፉ ጠብ አድነኝ። ማፊያን በተባለ ስምህ እኔን ከተሳለ ሰይፍ አድነኝ። ምሕረትና ቸርነት ለእኔ ይሁንልኝ። አልዓዛርን ከመቃብር ያስነሳ ኢየሱስ ክርስቶስ እኔም በከበረ መስቀልህ አንሳኝ። የበኩር እግዚአብሔር ልጅ ኢየሱስ ክርስቶስ የሰላሳ ስምንት ዓመት በሽተኛ መጻቡን እንዳዳንቅ እንደ እርሱ እኔንም በመስቀልህ ከኀጢአት ደዌ ሕመም አድነኝ። ኢየሱስ ክርስቶስ አንተ እርዳኝ። እኔን በምሰብክበት ጊዜ ሆነ በመምጣትህ ሰው ሆነ በመምጣትህ በልጅነትህ፣ እና በግዝረትህ በጥምቀትህና በመታየትህ በመከራህና በመስቀልህ በማዳንህ ችንካርና በሞት ተማጽኛለሁ፣ በትንሣኤና በእርገትህ በየማን አብ በመቀመጥና በዳግም ምጽአት በቅዱስ ምስጋና በቅዱስ ደምህ ነፍሴን ስጋዬን ወደ አንተ ተማጸናለሁ። የተሾሙ የነገሥታትና የመኳንንት ሰይፍ የሚያስፈራ በዚህ መስቀል አጥር ይልናል። በዚህ መስቀል ጠላት ሁሉ ይቃጠላል። ሥራይ የሚያደርጉ ሁሉ የተቃጠሉ ይሆኑ። በእኔና በነፍሴና በሥጋዬ ላይ ክፉ የሚያደርጉ ሁሉ አፋቸው ዲዳ ይሁን አንደ በታቸው ይዘጋ። በእኔ ላይ የመከሩ ሁሉ በኢየሱስ ክርስቶስ ኃይል አፍረው ይመለሱ። ምክራቸው ለራሳቸው ሀዘንና ለቅሶ የሆኑባቸው በማርያምና በኢየሱስ ክርስቶስ መስቀል አፍረው ይመለሱ። አንደበታቸው ይታሰር፣ ኃይላቸው ይድከን፣ እጅ እግራቸው ይሰበር፣ ዓይናቸው ይታወር። እርሱ እንዳይችሉኝ ግርማ ሞገስ ስጠኝ። መድኃኔዓለምን በተሰቀልክበት በዚህ መስቀል ድል እንዳደርጋቸው ሞገስ ስጠኝ። ንግሥት ኤሌኒ ባገኘችው በመስቀል ከሁሉም ጠላቶች አድነይ የመስቀሉ በረከትና ረድኤት ጠባቂነት ሁላችን በሕዝበ ክርስቲያኑ ላይ ጸንቶ ይኑር። የመስቀሉ በረከት ይደርብን። አሜን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን። ከቅዱሳን ረድኤት በረከት ያሳትፈን። ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። አምላካችን ቅዱስ ተዋህዶ ሃይማኖታችን አስፋልን። ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድሪ ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወየጋየነ ከመ ንሕነኒ ንኅድግ ለዘ አበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ